ልታብራሩት በማትችሉት ሁኔታ ዙሪያችሁ ያለው ነገር ሁሉ እየተቀየረ ያለ ይመስል እረፍት የለሽ ስሜት ተሰምቷችሁ ያውቃል? ምናልባትም እንግዳ የሆኑ ሁኔታዎች፣ ተደጋጋሚ ነገሮች፣ ግራ አጋቢ ህልሞች አሊያም ባልተለመደ ሁኔታ ወደ ብቸኝነት መሳብ። እንደዚህ አይነት ስሜቶች የሚሰሟችሁ ከሆነ በትኩረት አድምጡኝ። ይህ አጋጣሚ አይደለም። እናንተ የተመረጣችሁ ከሆናችሁ እነዚህ ስሜቶች ታላቅ ነገር ወደ ሕይወታችሁ እየመጣ መሆኑ የሚያሳዩ ናቸው። እግዚአብሔር ለለውጥ እያዘጋጃችሁ ነው። እናም ዛሬ ይህ ምን ማለት እንደሆነ ታውቃላችሁ። በታሪክ ውስጥ እያንዳንዱ ለመለኮታዊ ተልእኮ የተፈጠሩ ሰዎች ከለውጣቸው በፊት እነዚህን ምልክቶች ተመልክተዋል። ሙሴ በፈርዖን ፊት ከመቆም በፊት የውስጥ ትግል ውስጥ ነበረ። ዳዊት ወደ ንግሥና ከመምጣቱ በፊት ተክዷል። ኢየሱስም ራሱ ተልእኮን ከማሳካቱ በፊት በትልቅ ፈተና ውስጥ አልፏል። እነዚህ ምልክቶች ተራ አይደሉም። እነዚህ እግዚአብሔር ለታላቅ ነገር እንዳጫችሁ የሚያመለክቱ ምልክቶች ናቸው። ነገር ግን ምልክቶቹን ችላ ካላችሁ በጥሪያችሁ ላይ ልትዘገዩ ትችላላችሁ። አሁን በቦታችሁ ላይ እንዳልሆናችሁና በዙሪያችሁ ካሉ ሰዎች ጋር እንደተለያያችሁ ሊሰማችሁ ይችላል። በአንድ ወቅት ያስደሰቷችሁ የነበሩ ወሬዎች ባዶ ይሆኑባችኋል በውስጣችሁ ትልቅ የሆነ ለውጥ ቢሰማችሁም ነገር ግን ምን እንደሆነ እርግጠኛ አይደላችሁም ይህ እግዚአብሔር እንደለያችሁ የሚያሳይ ትልቅ ምልክት ነው ይህም ማለት ትኩረታችሁን የሚሰርቁ ነገሮችን እያስወገደና ለቀጣዩ ጉዟችሁ መንፈሳችሁን እያዘጋጀ ነው ይህ በእናንተ ላይ እየሆነባችሁ ከሆነ አሁን ትኩረት የምትሰጡበት ሰዓት ነው ጠላት ዋጋ የሌላቸውን ሰዎች አጠቃም። ያልተጠበቁ ተቃርኖች ከሂደቶችና ጥልቅ መንፈሳዊ ውጊያዎች እያጋጠማችሁ ከሆነ ይህንን ወቁ። ይህ የሆነው ስለተመረጣችሁ ነው። ጥሪያችሁ ትልቅ በሆነ ቁጥር ውጊያውም እየጨመረ ይመጣል። ጨለማው ከእናንተ ቀድሞ አቅማችሁን ስለሚረዳ ወደዚህ የመለኮት ተልእኮ ከመግባታችሁ በፊት ሊያስቆማችሁ ይሞክራል። ነገር ግን ዛሬ እነዚህን ምልክቶች በማጋለጥ ውጊያው የታላቅ ነገር መምጣት ምልክት መሆኑን አሳያችኋለሁ። እስከ መልእክቱ መጨረሻ አብራችሁን ቆዩ፣ ምክንያቱም የምትሰሙት ነገር በመንፈሳችሁ እየተሰማችሁ ያለውን ነገር ያረጋግጥላችኋልና። እነዚህን ምልክቶች እያያችሁ ከቆያችሁ ችላት በሏቸው፣ እነዚህ ለለውጥ እያዘጋጇችሁ ያሉ የመለኮት መልእክቶች ናቸውና። ጠልቀን በመግባት አምስት የተመረጡ ሰዎች ወደ ቀጣይ ምዕራፍ እንደሚሸጋገሩ የሚያሳዩ አምስት ዋና ዋና ምልክቶችን እንመለከታለን። የመጀመሪያው ምልክት የመገለል ስሜት ነው። ታላቅ ነገር እየመጣ መሆኑን የሚያሳይ ግልጽ የሆነ ምልክት በድንገት ትኩረትን ከሚሰርቁ ነገሮችና ከሰዎች የምነጠል ስሜት ነው። ምናልባትም ከዚህ በፊት ተወዷቸው የነበሩትን አካባቢዎች እንደማትወዷቸው ይሰማችሁ ይሆናል። ይህ አጋጣሚ አይደለም። እግዚአብሔር የማያስፈልጉ ተጽዕኖችን ከሕይወታችሁ በማስወገድ ላይ ነው። ሙሴ እስራኤላውያንን ከመምራቱ በፊት አርባ ዓመታትን በበረሃ አሳልፏል። ኢየሱስም አገልግሎቱን ከመጀመሩ በፊት አርባ ቀናትን ብቻውን አሳልፏል። ስለዚህ የተነጠላችሁ ከመሰላችሁ እግዚአብሔር ለታላቅ ነገር እየለያችሁ ነው ማለት ነው። ብቸኝነት ተቃውሞ ሲመስል አንዳንድ ጊዜ የተተዋችሁ ሊመስላችሁ ይችላል። ጓደኞቻችሁ መደወል ያቆማሉ፣ ግንኙነቶች ይቋረጣሉ እናም ቅርባችሁ ያሉ ሰዎች እንደማይረዷችሁ ይሰማችኋል። ነገር ግን ይህንን ተረዱ፣ እግዚአብሔር እየጠበቃችሁ ነው። ሁሉም ሰው እናንተ መሄድ በምትችሉበት ሊሄድ አይችልም። አንዳንድ ሰዎች የተጠሩት ባለፈ እንጂ በሚመጣው ሕይወታቸው ውስጥ ለመሆን አይደለም። ዮሴፍ ወደ መድረሻው ከመድረሱ በፊት ከቤተሰቡ መለየት ነበረበት። ይህ የቅጣት ወቅት አይደለም፣ የዝግጅት እንጂ። መንፈሳችሁ በመስተካከል ላይ ነው። እግዚአብሔር ከፍ ሊያደርጋችሁ ሲል አእምሯችሁንና መንፈሳችሁን እንደገና ማሰልጠን ያስፈልገዋል። በብቸኝነት ውስጥ ትኩረታችሁን የሚሰርቁ ነገሮችን በማስወገድ ማስተዋላችሁን ይቀርጻል። አንዳንድ ንግግሮች ባዶ እየሆኑ እንደሆነና በፊት ያስደስቷችሁ የነበሩ ነገሮች እየተዋችሁ እንደሆነ እያስተዋላችሁ ነው። ይህ መንፈሳችሁ እያደገ የመሆኑ ምልክት ነው። ምክንያቱም እግዚአብሔር እየቀረጸው ላለው ስብዕናችሁ ያለፈውን ማንነታችሁን እየጣላችሁ ነው ማለት ነው። ሁለተኛው ምልክት ኃይለኛ የመንፈስ ውጊያ ነው። ጠላት ስጋት ያልሆነበትን ሰው አያጠቃም። ምናልባትም ያልተጠበቁ ተቃርኖች፣ ወደኋላ የሚያስቀራችሁ እንግዳ ነገሮች ወይም ድካሞችን እየተጋፈጣችሁ ከሆነ ይህ ወደ ታላቅ ነገር ለመግባታችሁ ግልጽ ምልክት ነው። ዳዊት ንጉሥ ከመሆኑ በፊት ጎልያድን መጋፈጥ ነበረበት። ኢየሱስ ወደ መዳረሻው ከመድረሱ በፊት በበረሃ ተፈትኗል። አሁን እየተጋፈጣችኋቸው ያሉት ጠላት ልትሆኑት ያላችሁን ነገር እንደ ፈራው የሚያሳዩ ምልክቶች ናቸው። ጥቃቱ ለምን ይህን ያክል ጠንካራ ሆነ? ሰዎች በድንገት ፊታቸውን ሲያዞሩባችሁ ወይም ተቃውሞዎች ከማታውቁት አቅጣጫ ሲሰነዘርባችሁ አስተውላችሁ ታውቃላችሁ። ጠላት ብቻችሁን ሊያስቀራችሁ ተስፋ ሊያስቆርጣችሁና ጥሪያችሁን እንድትጠራጠሩ እየጣረ ነው። ነገር ግን በትኩረት አድምጡኝ። ይህ ሽንፈት ሳይሆን ማረጋገጫ ነው። እያንዳንዱ የተመረጠ ሰው ይህንን ቅስፈት አሳልፏል። እናም እያንዳንዱ ውጊያ የተዘጋጀው ለታላቅ ምስክርነት ነው። ለለውጣችሁ ከምታስቡት በላይ ቀርባችኋል። ሦስተኛው ምልክት በመንፈሳችሁ ውስጥ ጥልቅ የእረፍት የለሽ ስሜት በሕይወታችሁ ውስጥ የሆነ ነገር እየተቀየረ እንዳለ እየተሰማችሁ ማብራራት አቅቷችሁ ያውቃል። ይህ በመንፈሳችሁ ውስጥ በመንቀሳቀስ ላይ ያለ የመለኮት ስሜት ነው። ከታላቅ ለውጥ በፊት እግዚአብሔር በተመረጡት ላይ ቅዱስ የሆነ ምቾት ማጣትን ያስቀምጣል። ኤልያስ በበዓል ነቢያቶች ፊት ከመቆሙ በፊት ይህን ስሜት ተሰምቶታል። ጳውሎስ ከተልኮቹ በፊት ይህንን ስሜት አይቷል። የእረፍት ማጣት ስሜት የተሰማችሁ አሁን ያላችሁበት ደረጃ እግዚአብሔር የጠራችሁን ታላቅ ጥሪ መቋቋም ስለማይችለው። መንፈሳዊ ዕረፍት የማጣት ስሜት ያልተለመደ፣ ለለውጥ፣ ለመንቀሳቀስ፣ ለማደግና ወደ አዲስ ነገር ለመሻገር የመነሳሳት ስሜትን ይይዛል። በአንድ ወቅት ይከፈቱ የነበሩ በሮች ይዘጋሉ፣ እናም የቆዩ ልማዶቻችሁ እናንተን ማስደሰት ያቆማሉ። ይህ ጭንቀት ሳይሆን መንፈሳዊ መሻሻል ነው። እግዚአብሔር ካላችሁበት ቦታ መሆን ወደሚገባችሁ ቦታ እያሸጋገራችሁ ነው። ስለዚህም ለሚቀጥለው ደረጃችሁ የሚያዘጋጃችሁ እንዲህ ነውና ለመንፈሳችሁ ትኩረት ስጡ። አንዳንድ ጊዜ በዚህ ወቅት ነገሮች ትርጉም መስጠታቸውን ያቆማሉ፣ ግራ ትጋባላችሁ፣ ትጠራጠራላችሁ፣ እናም የጠፋችሁ ያክል ይሰማችኋል። ነገር ግን አትደንግጡ፣ ይህ የሂደቱ አካል ነው። ምክንያቱም ኢየሱስ ወደ መስቀል ሲሄድ ደቀ መዛሙርቶቹ ግራ ተጋብተው ነበር። ሽግግር ግራ አጋቢ ሊመስል ቢችልም ነገር ግን ወደ ለውጥ ይመራል። ይህ የሚሰማችሁ ምቾት ማጣት የቀጣዩ ምዕራፋችሁ ውልደት ነው። አራተኛው ምልክት መለኮታዊ ምልክቶችና ማረጋገጫዎች፣ ተደጋጋሚ ቁጥሮችን፣ ትንቢታዊ ህልሞችንና አጋጣሚ የማይመስሉ መልእክቶችን በማየት ላይ ናችሁ። እግዚአብሔር ሕይወታችሁን ሊለውጥ ሲል ግልጽ የሆኑ ምልክቶችን ይሰጣችኋል። ጌዲዮንም ማረጋገጫን ሲጠይቅ እግዚአብሔር ሰጥቶታል። መለኮታዊ ምልክቶችን በማየት ላይ ከሆናችሁ ችላት ብሏቸው፣ ምክንያቱም እግዚአብሔር በመናገር ላይ ነውና። እግዚአብሔር በሁኔታ ውስጥ ይናገራል። አንዳንድ ጊዜ ነገሮችን በተደጋጋሚ ያረጋግጥላችኋል። አንድ የመጽሐፍ ቅዱስ ቃልን በተደጋጋሚ ልትሰሙ ትችላላችሁ። ተመሳሳይ ምልእክቶችን በተለያዩ ስፍራዎች ትሰማላችሁ። ወይም ቀጣይ ማድረግ ስላለባችሁ ነገር የሚያሳውቅ ጠንካራ ስሜት ይሰማችኋል። ትኩረት ስጡ! እግዚአብሔር መለኮታዊ ትእዛዛትን ለእናንተ እየገለጠ ነውና በትኩረት የሚሰሙት ችላ ከሚሉት ይልቅ ቀድመው ወደ ተገባላቸው ቃል ኪዳን ይገባሉ። አምስተኛው ምልክት በግንኙነታችሁ ውስጥ ድንገተኛ ለውጥ። እግዚአብሔር ለታላቅ ነገር ሲያዘጋጃችሁ ግንኙነታችሁን ሊያንገጫግጭ ይችላል። አንዳንድ ጓደኝነቶች በሚቋረጡበት ሰዓት ያልተጠበቁ ወዳጅነቶች ይመሰረታሉ። ይህ ልብን እረፍት የሚነሳችሁ ሊመስል ይችላል፣ ነገር ግን እጅግ አስፈላጊ ነው። እግዚአብሔር በሕይወታችሁ ከዓላማችሁ ጋር የማይሄዱ ሰዎችን በማስወገድ ለሕልማችሁ የሚያፈጥናችሁን ሰዎች ያቀርብላችኋል። እግዚአብሔር በሮችን ሲዘጋ ወይም በድንገት ሰዎች ከሕይወታችሁ ሲወጡ ይህ የእግዚአብሔር ጥበቃ ነውና አታሰዷቸው! ብዙውን ጊዜ መድረሻችንን እያገዱ ያሉ ግንኙነቶችን እንይዛለን። ዮሴፍ ግብፅን ከመምራቱ በፊት የኋላውን መልቀቅ ነበረበት። ተቃውሞ የሚመስላችሁ ነገር የመለኮት ምሪት ነው። አዲስ ሕይወት በመምጣት ላይ ነው። የከፍታ ዋነኛው ምልክት አዲስ መለኮታዊ ግንኙነት ነው። እግዚአብሔር አቅማችሁን ከሚያዩ እንድታድጉ ከሚያጓጓቸውና መዳረሻችሁን ከሚያበረታቱ ሰዎች ጋር ያሰልፋችኋል ወደ ሕይወታችሁ ለሚገቡ አዳዲስ ድምፆች ትኩረት ስጡ። እነዚህ አጋጣሚ አይደሉም፣ ተልእኮች ናቸው። ቀጣይ ምን ይሆናል? እነዚህን አምስት ምልክቶች በመመልከት ላይ ከሆናችሁ እንኳን ደስ ያላችሁ፣ በታላቅ ነገር አፋፍ ላይ ቆማችኋል። ይህ የሽግግር ወቅታችሁ ነውና አሁን ለዚህ ነገር ምላሽ የምትሰጡበት መንገድ ቀጣዩን ደረጃችሁን ይወስናል። ለውጦችን አትቃውሙ። የማታውቁትን ነገር አትፍሩ። ይልቁንም እግዚአብሔር ወደሚሰራው ነገር አዘንብሉና ለመለወጥ ተዘጋጁ። ቀጣዩ እርምጃችሁ አሁን። እነዚህን ምልክቶች ከተመለከታችሁ መንፈሳችሁን ለሚመጣው ነገር የምታዘጋጁበት ሰዓት ነው። ውጊያው የበረከቱ ማረጋገጫ ነው። ምቾት ማጣትም የለውጣችሁ ምልክት ነው። መገለላችሁም የከፍታችሁ ምስክር ነው። በዚህ ሰዓት ልትገምቱት ለማትችሉት ነገር እየታጫችሁ ነው። አሁን እግዚአብሔር በሕይወታችሁ ኃያልን ነገር ሊያደርግ ነውና ወደ ጸሎት ጊዜ እንግባ። አሁን ታላቅ ነገር እንደሚመጣ የሚያመለክቱ አምስት ነገሮችን ካየን ራሳችንን ከእግዚአብሔር ዓላማ ጋር የምናሰልፍበት ጊዜ ነው። ማወቅ የመጀመሪያው እርምጃ ነው፣ ነገር ግን በረከታችንን የሚያስለቅቀው ዝግጅት ነው። እግዚአብሔር ሕይወታችሁን ሲቀይር ልታደርጉት የምትችሉት ትልቁ ነገር ራሳችሁን ለጸሎት ማቅረብ ነው። መረዳት የሚመጣው ውጊያዎች የሚሸነፉትና ለውጥ የሚጀምረው እዚህ ጋር ነው። አሁን ለመጸለይ ስንዘጋጅ ትንፋሽ እንድትወስዱና ልባችሁን እንድትከፍቱ ፈልጋለሁ። ምናልባትም ግራ መጋባትና የድካም ስሜት ሊሰማችሁ ይችላል። ይህም የሚሆነው የለውጥ ወቅት በመሆኑ ነው። ጠላት ትኩረታችሁን ሊሰርቅ ብቻችሁን ሊያደርጋችሁና ራሳችሁን እንድትጠራጠሩ ሊያደርጋችሁ ይሞክራል። ነገር ግን እውነታው ይህ ነው፤ በታላቅ ነገር አፋፍ ላይ ናችሁ። የሚሰማችሁ ነገር ሽንፈት ሳይሆን የለውጥ ስሜት ነው። በአሁኑ ወቅት ጭንቀታችሁን፣ ስጋታችሁንና ጥርጣሬያችሁን ሁሉ ለእግዚአብሔር አሳልፋችሁ እንድትሰጡ እፈልጋለሁ። መጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 እንዲህ ይላል ወደ እኔ ጩኸ፣ እኔም እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። አሁን የምናደርገውም ይህንኑ ነው። ወደ እግዚአብሔር እንጮኋለን እርሱም ይመልስልናል። ቀጣዩ ነገር ምን እንደሚሆን እያሰባችሁ ከሆነ ማረጋገጫን እየፈለጋችሁ ከሆነ፣ መረዳትንም ከፈለጋችሁ እርሱም በእምነት የምትፈልጉበት ሰዓት አሁን ነው። ለትንሽ ጊዜ አይናችሁን ጨፍኑ፣ እናም በእግዚአብሔር ፊት እንደቆማችሁ አስቡ። እርሱ ያያችኋል። እያንዳንዱን ውጊያ፣ ጥርጣሬና ፍርሃት ተመልክቷል። አልረሳችሁም። አሁንም ማየት የምትችሏቸውን ነገሮች እያስተካከለ በመስራት ላይ ነው። ነገር ግን በመንፈስ እየተከናወነ ነው። ይህ ጸሎት ቃላት ብቻ ሳይሆን በሕይወታችሁ ውስጥ ከሚካሄደው መንፈሳዊ ለውጥ ጋር መተባበር ነው። ወደ አዲስ ምዕራፍ ለመሸጋገር ከተዘጋጃችሁ ከእኔ ጋር ጸልዩ። ይህ ጸሎት የእምነታችሁ አዋጅ፣ ራሳችሁን አሳልፋችሁ የምትሰጡበት ጊዜና ወደ ታላቅ ነገር የመሸጋገራችሁ ማረጋገጫ ይሁን። የትም ቦታ ብትሆኑ እነዚህን ቃላቶች በእምነት በማውጣት ሰማይ ለእናንተ እየሰራላችሁ እንደሆነ እመኑ። የሰማይ አባት ሆይ ህይወቴን፣ መንገዴንና ህልሜን ሁሉ ለአንተ አሳልፌ በመስጠት ዛሬ በፊት ቆሜአለሁ። ለታላቅ ነገር እንደመረጥከኝ ያውቃለሁ እናም ወደ መለኮታዊ ዓላማዬ እንደምትመራኝ አምናለሁ። ጌታ ሆይ በልቤ ውስጥ ያለ ማንኛውም ፍርሃት፣ ጥርጣሬና ግራ መጋባት እንድታስወግድ እለምንሃለሁ። በፊቴ ያዘጋጀውን መንገድ አይዘንድ መንፈሳዊ ዓይኖቼን አብራ። በፈተናዎች ተስፋ አልቆርጥም ነገር ግን አንተ ሁል ጊዜ ከኔ ጋር እንደሆንክ በማወቅ እንድበረታ ታርዳኝ። አባት ሆይ በመለኮት ጥበቃ ዙሪያዬን እጠር። እያንዳንዱ የጠላት ጥቃት፣ በእኔ ላይ የታሰበ ሴራ ሁሉ ኃይል እንዲያጣ በጌታ በኢየሱስ ስም አውጃለሁ። እያንዳንዱን የጠላት ማደናገሪያ ተስፋ ማስቆረጥን እቃወማለሁ። ልቤን አበርታ። እናም ጌታ ሆይ ወደ ቀጣዩ ምዕራፍ በድፍረት አልፍ ዘንድ ልቤን በጀግንነት ሙላው። በእኔ ላይ የተሰነዘረ ማንኛውም መሳሪያ አይከናወን። እናም እያንዳንዱ እርምጃዬ በጥበብና በጸጋ የተመራ ይሁን። ጌታ ሆይ ስለሰጣኝ ምልክቶች አመሰግነዋለሁ። አጋጣሚ ሳይሆኑ በሕይወቴ እየሠራው ላለው ሥራ ማረጋገጫ እንደሆኑ በማመን በሙሉ ልቤ እቀበላቸዋለሁ። ጌታ ሆይ ወደ መለኮታዊ ፍቃድ ምራኝ። በፍርሃት አልሸነፍ ይልቁንም ያዘጋጀህልኝን ነገር ከእኔ ግምት በላይ እንደሆነ በማወቅ በእምነት ጸንቼ እንድቆም እርዳኝ። ዛሬ ወደ አዲስ ምዕራፍ መሸጋገሬን አውጃለሁ። መዘግየት አብቅቷል፣ ግራ መጋባት ጥሎኝ ሄዷል፣ አዲስ ነገርም ሆኖልኛል። ጌታ ሆይ አምነሃለሁ። ጊዜህን፣ ሥራህንና በሕይወቴ ያለህን ዓላማ አምነዋለሁ። አንተ ከእኔ ጋር ነህና ብቻዬን እንዳልሆንኩ በማወቅ በእምነት እራመዳለሁ። ስለ ፍቅርህ፣ ስለ ምሕረትና በህይወቴ ውስጥ እየሰራ ስላለው ኃይልህ አመሰግናለሁ በጌታ በኢየሱስ ስም ጸለይኩኝ። አሜን። በዚህ ጸሎት ልባችሁ ከተነካ በኮሜንት መስጫ ላይ ተመርጫለሁ ዝግጁም ነኝ ብላችሁ ጻፉ። ይህም የእምነት አዋጃችሁ ይሁን። ከእንደዚህ አይነት መልእክቶች ጋር በየጊዜው መገናኘት ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ አዳዲስ ህይወታችሁን የሚያነቃቁ መልእክቶች ይደርሳችሁ ዘንድ የደውል ምልክቱን ይጫኑ። እግዚአብሔር እየተናገረ በመሆኑም የተመረጣችሁ ሁሉ መዘጋጀት ይኖርባችኋልና ይህንን ቪዲዮ ለምትወዷቸው አጋሩ። እስከዚህ ሰዓት አብራችሁን ስለነበራችሁ እናመሰግናለን። ተባረኩ።